ወራህመቱላሂ ወበረካቱ ወድና የተከበራችሁ ቤተሰቦች እንዴት እናንተ ታናችሁ ከኛ ጋር አልহামዱሊላሁ ሁሉ ሰላም ሁሉ ነው ነው ሁሉ ሰላም ነው ሁሉ ሰላም እንደሆነ ተስፋ አድርጋለሁ እንግዲህ ውዶቼ እንኳን ያደረሳችሁ፣ እንኳን አብሮ አደረሰን እያልኩት ማለት ነው። ትንሽ ሰሞኑን ጠፋ ብያለሁ። ረመዳን ከሪም ረመዳን ሙባረክ፣ እንኳን ያደረሳችሁ። እንዴት ነው ከእናንተ ጋሳ ስራ እባዳ እንዴት ይዛችኋል? ከኔ ጋር እሴ አልሐምዱሊላህ ማለት ነው። ያው እንግዲህ ከእናንተ ጋር ትንሽ ተጠፋፋ ማለት ነው። ያው ጾምም ሲመጣ ትንሽ እንትን ነበረ፣ ያው ትንሽ ስራም ሲበዛብኝ ታውቃላችሁ ለረመዳን የተቀበልኳቸው ወይም ደግሞ ለበዓል ምናምን እንትን ነበረ እና እሱ ሚሳረግ በዛው ጣፋ ሁላቸው ያለ ወዶች ማሮቺ እንዴት ይዛችሁ ያራመጣን። የዘንድሮ ግን ራቢ የለም ጣም የለም ምንም ማለት ነው። በጣም ነሻጣው ራሱ ሌላ ነው ማለት ነው። እኔ በጣም ተመችቶኛል። አልሐምዱሊላ። እንደ ዘንድሮ ቀለል ያለ ነው ማለት ነው። በዱአችሁ አንረሳሳ፣ ወዶች የቱ መተራረክ፣ በኢባዳችሁ በርቱ እላቸዋለሁ። እንግዲህ የት ነው ያለሁት? ስራ ቦታ ነኝ ያለሁት ማለት ነው። ወዶቼ እንደዚህ እየቆራረጥኩ እገኛለሁ። ኢንሻ አላህ ደሞ በዛው ደሞ ስለጠፋኋችሁ ዛሬ ሰላም ልበላችሁ ብዬ ነው የመጣሁት፣ ማለት ነው ኢንሻአላህ ወዶቼ፣ እስከ መጨረሻ ተከታተሉት። ላይክ ሼር፣ ሰብስክራይብ አድርጉ። አላሳያችሁ ምን እንደምሰራው እንግሊዝ ነው። በእንደዚህ ሁኔታ ዛሬ ብዙ ማዘጋጀው አለ ማለት እንግዲህ ወዶቼ፣ እስከ መጨረሻ ተከታተሉት ማለት ነው። አበረታቱን ያው እንግዲህ አሁን ማታም መስራት ጀምረናል ማለት ነው፣ እላችኋለሁ የቀኑ ብዙ የሚያውጾመኛ ሰው ታያላችሁ። ብዙ ጊዜ እንትን ይላል ማለት ነው። ድካም አለ አሙ ምኑ፣ ሙቀቱ በዛ ላይ ማለት ነው። የነሱ ትንሽ ወደ ላይ ስለ ሆነ ወደ ላይ በጣም ይሞቃል ማለት ነው። የማታ ፀሐይ ያለ ወደች ላችኋለሁ። ስለዚህ አሁን የታችኛው ነው ያለ ነው ማለት ነው። አልሐምዱሊላህ መስጊድ ቤት ነው ያለሁት። እዛ ደግሞ ለማታም ነሻጣም ሌላ ነው። ጎረቤትም ደግሞ አሉ ማለት ነው። ፎቅ ላይ አሁን ቢሮ ምናምን ስለሆነ ብዙ ጊዜ አይመቸንም እንደ ልብ እንትን ለማለት ማለት ነው። ላይ ላይ ታች ሲሆን ደግሞ በጣም አሪፍ ነው። ጎረቤትም አለ ማለት ነው። እንደ ነው የሚሰሩት አልሐምዱሊላህ ነሻጣው በቃ መስጊዱም ስለሆነ ደግሞ የመስጊዱ በጣም አሪፍ ነው ማለት ነው። እና ወዶቼ እንደዛ እንደዛ ነው ላቻለው ወላይ በጣም ተጠፋፍተናል ግን ወለስ ነው በጣም አፍቃቱ ነበር እናንተ እንግዲህ በዱዓችሁ እንደማረሱ ተስፋ አድርጋለሁ ውዶቼ ዱዓ እንደራረግ ኢንሻአላህ አሁን አምና ስንት ሰው ነበረ እኛ ነበርኛ ዘንድሮ ስንት ሰው ተለይቶናል ማለት ነው ብቻ አልহামዱሊላህ ማለት ነው አላህ ይርሚያችን ረጅም ያደርገን ዱዓችንን ቁርአን ሁሉ ነገራችንን ይቀበልልን ይሄ እንግዲህ እንደዚህ የቆራረጥኩ ነው። እንዴት ነው መሰራ? በቀበቶ ነው ማለት ነው። እዚህ ጋር ቀበቶ አዘጋጅቻለሁ። ይሄ ቀበቶ በነገራችን ላይ ይሄ ቀበቶ ብዙ ልጆች እንትን ይላሉ ማለት ነው። ሲታጠብ እንትን ይላል የሆነ የሞጥቀር ወይም እንትን ለጊዜ እንግዲህ ብርቅርቆች ያለ ሁሉም ይገዛሉ ማለት ነው። ግን ብዙ ጊዜ እንደማይረባ ነው የሚያደርጉ ማለት ነው ልጆቹ። ከሥር ይሄን ይመስላል

በፊት ለፊት ይህን ይመስላል ማለት ነው ውዶቼ፣ ይህን ይመስላል። አሁን እነዚህ እንቆራርጫለው በእንደዚህ ሁኔታ በእንደዚህ ማለት ነው። ከዚያ ይህንን ቀበቶ አንድ ላይ ሰፋሉ ማለት ነው። እሱን አብረን የምናይነው ነው የሚሆነው ኢንሻአላህ ማለት ነው። እንግዲህ ውዶቼ፣ አሁን ቆራርጠን ጨርሰን ወደ ስፌቱ ጀምረና ማለት ነው። ያው እንግዲህ ዛሬ ሌሊቱ አስረኛው ነው። አልሐምዱሊላ ማለት ነው፣ እዚህ ደርሰናል። በዱዓ እላችኋለሁ እንዳንረሳሳ ኢንሻአላህ። በኢባዳ መጠቀም አለብን ማለት ነው ያለንን ቻንሶቹን ኢንሻአላህ። እንግዲህ ውዶቼ እናንተም ሰላም ብዬ ዛሬም ስራ ቦታ ያው ማታ ማታ እየሰራን ጀምረናል ብያችኋለሁ። አሁን ደሞ ለበዓል እንደዚህ ለንተኖች ያልደረሱልንም ለበዓል እንደዚ ለእናት ለንተን ማዘዝ የሚፈልጉም ካለ ደሞ ማዘዝ ይችላል ማለት ነው። እንደዚህ ላይ ሌትና ቀንና ማታ እየሰራን ነው እያደረስን የምንገኘው ማለት ነው። እንሻላ ብኢዝኒላ የሁላችሁም ደግሞ በተስማማንትን ቃል በገባ ሁላችሁ መሰረት የማደርስላችሁ ነው የሚሆነው። እንግዲህ አላ ይገዘን ደግሞ እዱ አድርጉልኝ ላችኋለው ማሮቼ፣ እንሻላ በቃል የምታማኝ እንዲሆን ማለት ነው። በንትኔ ማላፍነቱም ደሞ ወጣው ያው ኃላፍነት ሲባል በጣም ከባድ ነው እንደሚታወቁ ማለት ነው፣ ውዶቼ እንንጃ ብቻ ነው ይጨንቀኛል እንግዲህ ቀበቶውና ተራሱን በእንደዚህ ሁኔታ እያጋጨሁ እገኛለሁ ማለት ነው በእንደዚህ ሁኔታ ነው እንግዲህ አሁን ሰው እንግዲህ አልহামዱሊላህ ተደለው ማለት ግን አልহামዱሊላህ ጤና ስላለን ነው ማለት ነው እና አንዳንዶቹ አጣራው ይሳግዳሉ በዚህ እኔ ደሞ ስፌት ላይ ተላላችሁ ማለት ነው ብቻ ለኸይር ነው እና አላህ ይቀበለን ዱአችንን እያልኩ እኔም ደግሞ በሰራው በቃ ሰዎች እንትን ነው ባለን አጅር የምናገኝበት አላህ ያደርገን ማለት ነው። ውዶቼ ደሞንቹ ኢትዮጵያ ውስጥ ሙሉ መኪና የሚገባበት ሙሉ እናደርሰዋለን ማለት ነው። ከእናንተ የሚጠበቀው ማዘዝ ብቻ ነው። የትም አገር ብትሆኑ ማዘዝ ትችላላችሁ። መኪና የሚገባበት ሙሉ እና እናደርሰዋለን ማለት ነው። ይሄ ነጭ ቅልቅል የለውም፣ ራስ በራሱ ነው። እዛ ውስጥ ያስገባሁለት ቢኖር እንትነም ብቻ ነው ቀበቱ ማለት ነው። በጣም አሳምሯል ማለት ነው። ያው ልብሱም ነጭም አይደለም ቤጅ ነገር ስለሆነ ሻም ያረጋል ወይ የሆነ ወርቃማ ቀለቀል አለ ማለት ነው። እንቶቼ የተለያዩ እንትኖች አሉ እንደነገርኳችሁ። እንግዲህ እሱን እንግዲህ እስከመጨረሻ ተከታተሉት እላችኋለሁ። ኢንሻአላህ ደሞ ቢኢዝኒላ መጅሊስም ፈልጉም የፈርኒቸር የማዘዝ ትችላላችሁ ሱቁ ፉል ነው ላችኋለሁ። በእንደዚህ ሁኔታ ቀበቶውን ሁለት ቀበቶ አስገብቼለታለሁ ማለት ነው። አሁን ደግሞ ቀጥሎ ላይኖንም እንመታ ነው የሚሆነው ያው ካሜራ ማለት ሜለን በራሴ ነው እንትን እያልኩት። ያው እንደነገርኳችሁ ብዙ ጊዜ ስለተጠፋፋን ያው ደግሞ ሰላም ለበላችሁ ብዬ ነው ማለት ነው ወዶቼ። ያው ያለ ሰው ይገናኛል ላችኋለሁ። ኢንሻአላህ ደግሞ አልጠፋም ከዚህ በኋላ የሁላችሁም እንደተለመደ እያሳየኋችሁ ብቅ ብቅ ምል ነው የሚሆነው እንዲሁ እያሳየኋችሁ ደግሞ ምልክላችሁን የሚሆነው ማለት ነው። በኢዝኒላ እንግዲህ ዛሬ ምሽት ይህን ይመስላል። ወይም ደግሞ ይዤ የመጣሁት ያው ሰላም የማህል ያክል ነው ማለት ነው። ብቅ ያልሆት ከላይሎም መታን ከላይሎም መልሰ ደግሞ ምን እንደምንመታ በዛው ደግሞ ሞያ ባስተምራችሁ ሰምንትላላችሁ እንትች እና ኢንሻአላህ ለማንኛውም አበረታት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እላችኋለሁ የእናንተ ግዳፍ ግዴታ ነው ያስፈልገኛል ማለት ነው። ያው እንግዲህ የሚሰራ ሰው አበረታታት ያው አይከፋም ቢሆን ሰብስክራይብ አድርጎ አስከፍልም ምንም አይልም ማለት ነው ወዶቼ እንግዲህ አሁን ላይ ለሆነም ቀበቶን መተን ጨርሰናል ማለት ነው። እናንተ ጋር ሲሆን ያው ሰዓቱን ሰለ ይሄዳል። እንዳልኳቸው እንግዲህ አጥራ እየተሰገደ ነው። እኔ ደግሞ በ ይሄም አለ በነገራችን ላይ ሲያልቅ ደግሞ እሱ ለየት ያለ ነው ማለት ነው። በጣም ነው የሚያምረው። ያው እንግዲህ አሁን ብዙ እንትን እንደዚህ እየተዘጋጁት እንትን ያሉት አለ ማለት ነው። እሱን ደግሞ ምን አይ ነው የሚሆነው። ኢንሻአላህ ደሞ ምን ላይ እንዳለንም ልንገራችሁ ብዬ ነው ወይም ደግሞ። ቤተሰቦቼም ሰላም እያልኳቸው እግር መንገዴ ለምንድን ነው ስራም እየሰራው ግዴታ ቪዲዮ ሰርቼ ወይም ፈርሼ ምናምን ምንድን ነው ብዬ ነው ያኔ ስላችሁ፣ እንደዚህ ተጠፋፋም ማለት ነው። እንደዚህ ደግሞ ስራም እየሰራው በአንድ ፊቱ እንትን ስል ብዙም አንጠፋፋም። ኢንሻላ በሰዓት ጀመር የነበር የሆነ ሰዓት ላይ እንትን ለማስገባት ማለት ነው ቀን ውሎ ምናምን እንጂ እንደዚህ ፈራርሸ ምናምን ስንል ሹፉ፣ ሹፉ ያ ረቢ በጣም ያምራል። ግን ይሄ ትራስ ማለት ነው የብዙ ልጆች ምርጫ ነው። ነጭማ አይደለም ወርቃማ ነገር ስላለው በጣም አምሯል ማለት ነው። ወላሂ ልዩ ነው። የሆነ እንግዲህ ዛሬ ይዤ የመጣሁት ይሄን ይመስላል። ስፖንጁን በአንደኛ ነው የምንጠቀመው። በነገራችን ላይ ላይሎን ይመታል። ከዚህ በላይ ደግሞ ምንድነው የሚቀረው ፈርጥ ምናምን የለውም ክቶት እንዳይበዛበት ኪስ ብቻ ነው ማለት ነው የሚያስፈልገው። ይህን ይመስላል። ዛሬ ልጅ ይመጣው ወይን ደግሞ ሰላም ልበላችሁ ብዬ ነው። አበረታቱን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።